ቦሌ ላይ በካሬ ስልሳ አምስት ሺህ ይዞ የመጣ ብቸኛው ካምፓኒ ሁዳ ኢንጂነሪንግ ብቻ ነው። እኔ የራሴ ዲዛይን አለኝ፣ በዚህ ዲዛይን ስሩልኝ ለሚለመኛ በነፃ ሂብ አርክቴክት የሚባል እህት ኩባንያችን ሪዲዛይን አድርጎ መውሰድ ይችላሉ። የ40 ቅናሽ ይዘንላቸው መጥተናል ማለት ነው። ከአዲሱ አይዲያ ባስ ስታዲየም ፊትለፊት ነው የሚገኘው ሳይታችን። ሌላኛው ዊንዶስ ኦፍ አፍሪካ የሚባል ፕሮጀክት አለ። ካርታ በሁዳ ኢንጂነሪንግ የተዘጋጀ ነው። በጊዜው አይደለም ቀድመን ነው የምናስረክበው። በፍጥነት እኛው ራሳችን ገንብተን እና በተመጣጣኝ ዋጋ ለህብረተሰቡ ቤቶችን ለማስረከብ እየሰራን እንገኛለን ማለት ነው። ጤና ይስጥልን። ስለ ቢዝነስ ሚዲያ ተከታታዮቻችን እንደምን አላችሁ? እኛ በጣም ደህና ነን። ስለ ቢዝነስ ሚዲያ እንደሚታወቀው በየሳምንቱ የተለያዩ የቤትና የሪል ስቴት ቅኝቶችን ወደ እናንተ ይዞ ይቀርባል። ዛሬ በካሬ 65 ሺ ብር ቤት የሚሸጥ ድርጅት ለመቃኘት መተናል። ቤቶቹ ምን አይነት ናቸው? ዋጋቸውስ ምን ይመስላል? የአከፋፈል ሁኔታቸውስ እንዴት ነው? የሚለውን ልንቃኝላችሁ መተናል። ፕሮግራሙን በመምራት አብሬያችሁ ቆይታ ማደርገው ሄሊና አብርሃም ነኝ። በካሜራማ ና ኦላለ። ለቻናላችን አዲስ የሆናችሁ ደግሞ ቻናላችንን ላይክ፣ ሰብስክራይብ፣ ሼድ ማድረግ እንዳትረሱ። ወደ ፕሮግራሙ?

ሰላም እንደምን አለ፣ እንኳን ወደ ሁዳ ኢንጂነሪንግ በሰላም መጣሽ። በጣም አመሰግናለሁ። አረፍ ቤ እሺ፣ ቴንክ ዩ። በድጋሚ እንኳን ወደ ሁዳ ኢንጂነሪንግ በስላም መጣሽ። እሺ፣ በጣም አርጌ አመሰግናለሁ። ስምህን የስራ ኃላፊነትንና ስለ ድርጅት በመናገር እንጀምር። እስካኖ በለጠ እባላለሁ። የሁዳ ኢንጂነሪንግ ማርኬቲንግ ዲፓርትመንት ለሽያጭ አማካሪ ሁዳ ኢንጂነሪንግ እና ሂቫ አርክቴክት የተባሉ የሁለት ካምፓኒዎች ድርጅት ነው ማለት ነው። ሁዳ ኢንጂነሪንግ በ29 ዓመተ ምህረት የተመሰረተ ኮንስትራክሽን ላይ ዲዛይን ላይ ኮንሰልታንሲ፣ ሱፐርቪዥን ላይ ኢምፖርት ኤክስፖርት ላይ የሰራ ካምፓኒ ነው ማለት ነው እና ሂቫ አርክቴክት የሚባለው በተለይ ከአርክቴክቸራል ስራዎች ጋር እየሰራ ያለ ድርጅት ነው። ሁዳ ኢንጂነሪንግ ደግሞ የኮንስትራክሽን ስራዎች እና ሱፐርቪዥን ኮንሰልቲንግ ስራዎችን በመስራት የሚገኝ ካምፓኒ ነው ማለት ነው። እስከዛሬ ድረስ ምን አይነት ስራዎችን ሰርታቸዋል? ሁዳ ኢንጂነሪንግ በሁለት ልክፈልና አንደኛ አንደኛው ጨረታ እየወሰድን አውትሶርስ እየተደረገልን የሰራናቸው ፕሮጀክቶች አሉ ሚክስድ ዩዝድ እና ሬዚደንሻል የሚባሉ ቢውልዲንጎች ስንሰራ ነበረ ለምሳሌ የአፍሪካ ቁጥር አንድ የንግድ ማዕከል መርካቶ ላይ እስከ ጂ ፕላስ 15 ህንጾችን ሰርተናል ወደ ጦር ኃይሎች እነዚህ ቢውልዲንጎች ስንገነባ ነበረ ሌላ ወደ አያት አካባቢ ወደ አራት ኪሎ ቡልቡላ ላይ አፓርትመንቶች ስንገነባ፣ ይህ እነዚህ አውትሶርስ አድርጋ በጨረታ ወስደን ስንሰራቸው የነበሩ ነገር ናቸው። እነዚህ የመጀመሪያዎቹ ናቸው። ሁለተኞቹ ደግሞ እኛ ራሳችን ክፍተቱን አየነው፣ ማርኬቱን አየን እና ኳይኖት ለምንድን ነው ጋቡን ጋፉን ለምንድን ነው እኛ ማን ሞላው ብለን አሰብንና ወደ ሪልስቴቱ ደግሞ ከዛሬ ሶስት ዓመት በፊት ወደ ሪልስቴቱ ደግሞ ጆይን አደረግን ማለት ነው። እና ቡልቡላ ላይ የመጀመሪያ ፕሮጀክታችን፣ ከዛ ሁለተኛ ፕሮጀክታችን እዛው ቡልቡላ ላይ፣ አሁን ደግሞ ሶስተኛ ፕሮጀክታችን ደግሞ በአዲሱ አዲስ አበባ ስታዲየም ፊት ለፊት ሶስተኛ ፕሮጀክታችንን ደግሞ እየሰራን እንገኛለን ማለት ነው። ሁዳ ኢንጂነሪንግ በሪል ስቴቱ ዘርፍ ላይ ምን የተለየ ነገር ይዞ መጥቷል ምን አዳዲስ ነገር ይዛቸዋል በጣም አሪፍ እኛ እንደ ሁዳ ኢንጂነሪንግ ይዘን የመጣናቸው ነገሮች አሉ ምንድነው አንደኛው ኮስት ሚሊሜስ ከማድረግ አንጻር በራሳችን ለመገንባት ነው ሁለተኛው ደግሞ ህብረተሰቡ ቤት ገዢ በጣም እየተማረረበት ያለ ነገር አለ አንደኛው ፍጥነት ነው ስለዚህ በፍጥነት እኛው ራሳችን ገንብተን እና በተመጣጣኝ ዋጋ ለህብረተሰቡ በፍጥነት ቤቶችን ለማስረከብ እየሰራ እንገኛለን ማለት ነው በጣም ጥሩ እንግዲህ ፍጥነትን ካየን፣ እንግዲህ ጥራት ደግሞ ዋናው እና አስፈላጊው ነገር ነው። ጥራት ላይ በተመለከተ በምን አይነት ማቴሪያል ነው የምትሰሩት? በጣም አሪፍ። እንግዲህ ቦሌ ቡልቡላ ያለውን ሳይታችንን ማየት እንችላለን። ከዚህ በፊት ስንሰራቸው የነበሩ ፕሮጀክቶች ላይ በጥራትም አንደራደርም። በነገራችን ላይ የሁዳ ኢንጂነሪንግ ባለቤት ኢንጂነር ናቸው። ስለዚህ በጥራት የሚደራደሩበት ነገር አይደለም። አብዛኛው ሕዝብ ያው ከፍጥነት አንጻር ክፍተት ስላለ ነው ፍጥነቱን ቅድም የሰጡት እንጂ ሁሉ ላይ የሰራናቸው ፕሮጀክቶች አሉ። እነሱን በማየት መመስከር የሚቻል ነገር ነው። ጥራት ላይም የማንደራደርበት ነገር ነው። እራሳቸው የድርጅቱ ባለቤት ራሳቸው ቁጥጥሩን ከሚመሩ ሰዎች መካከል አንደኛው እሳቸው ናት። ስለዚህ ጥራት ላይ የማንደራደርበት ነገር ነው ማለት ነው። በጣም ጥሩ። አንድ ሪል ስቴትን ስትገነቡ በምን ያህል ጊዜ ሰርታችሁ ታስረክባላችሁ? በጣም አሪፍ። ፍጥነትን በተመለከተ የምንጠቀማቸው ቴክኖሎጂዎች አሉ። ለምሳሌ ሆስቴንሽን የሚባል ቴክኖሎጂ አለ። አንድ ስላብ ለመሙላት ከሰባት ቀን እስከ 10 ቀን የሚፈጅበ፣ በድሮ በትራዲሽናል አንድ ስላብ ለመውላት ከ21 ቀን እስከ 25 ቀን የሚፈጅ ሲሆን እኛ በአዲሱ ቴክኖሎጂ ፍጥነት ባልኩሽ ቴክኖሎጂ ፖስቴንሽን ይባላል ከሰባት ቀን እስከ 10 ቀን አንድ ስላብ እየሞላ በፍጥነት እየገነባ እንገኛለን። ስለዚህ ቴክኖሎጂ የምንጠቅሙ ቴክኖሎጂ ነው ማለት ነው። በጣም ጥሩ። አሁን እየገነባናቸው የምንገኛ ፕሮጀክቶች ሚክስድዝ የሚባሉ ናቸው። ህንጻዎች እየገነባን ያላናቸው አፓርትመንቶች፣ ከታች ለነዋሪ የሚያስፈልጉ ሱቆች፣ ለምሳሌ ሱፐርማርኬት፣ ጂም፣ ስቲም፣ ሳውና እነዚህ ነገሮች ሊኖሩ ይገባል፣ ለአንድ ህብረተሰብ ማለት ነው። ስለዚህ የምንገነባቸው ቤቶች ከስራቸው ላይ ለነዋሪ የሚያስፈልጉ እንደ ሱፐር ማርኬት፣ እንደ ጂም፣ እንደ ስቲም ሳውና ያሉ ነገሮችን እንዳለ ከስር ይኖራሉ። ከላይ ደግሞ አፓርትመንቶችን ነው እየገነባን የምንገኘው። በአፓርትመንት ደረጃ ደግሞ ለምሳሌ መጀመሪያ የሰራናቸው አፓርትመንቶች ላይ ያየናቸው ክፍተቶች ነበሩ። እሱን አሻሽለን ሁለተኛ ፕሮጀክታችንን ሰራን። ከሁለተኛ ሶስተኛ አደረግን። ለምሳሌ በፊት ስንሰራ የነበረው ሁለትና ሶስት መኝታ ቤቶች ናቸው፣ ትንሽ ተለቅለቅ የሚሉ ነበሩ። ማርኬቱን ደግሞ ስናየው አነስ አነስ የሚሉ ነገሮች ፍላጎት አለ። ሌላኛው ደግሞ ባለአንድ መኝታ ደግሞ ማርኬቱ ላይ የለም። ስለዚህ እንደ ሁዳ ኢንጂነሪንግ፣ በነገራችን ላይ ሁዳ ኢንጂነሪንግ በጣም ሴንተር አድርገው እየሰራ ያለው መሀል ከተማ ላይ ነው፣ ቦሌና ቦሌ መጀመሪያ እና ሁለተኛ ፕሮጀክታችን እዛው ቦሌ ቡልቡላ ከኤርፖርት የአምስት ደቂቃ እና አስር ደቂቃ መንገድ ላይ የሚገኘው ከጀርባው ማለት ነው። አዲሱ ደግሞ የቦሌ ኢምፔሪያል ፕሮጀክታችን ደግሞ ሁለት ኪሎ ሜትር ነው ከቦሌ ኢንተርናሽናል ኤርፖርት ወይም ከአዲሱ እስቴዲየም ቦሌ ኪሎ ሜትሮች ርቀት ላይ ነው የምንገኘው። በምን አይነት የካሬ አማራጮች ነው ይዛቸው የመጣችሁት? በጣም አሪፍ በካሬ አማራጭ ደረጃ ለምሳሌ ቡሌ ቡልቡላ አሁን በማስረከብ ላይ የምንገኘውና ካርታ ጨርሰን እንተረከቡ የምንለው አንድ ዩኒት ትቀራለች። ለምሳሌ እሷ ባለሶስት መኝታ ቤት ናት። ስለዚህ እዛ ላይ አንድ ቤት ይገኛል፣ እድለኛ የሆነ ሰው መውሰድ ይችላል ማለት ነው። ሌላው እዚህ አዲሱ ፕሮጀክታችን ቦሌ ኢምፔሪያል ላይ ደግሞ አምስት አይነት የካሬ አማራጭና ሶስት አይነት ዩኒቶችን ይዘን የመጣ ነው። ለምሳሌ በካሬ ደረጃ ከ90 ካሬ እስከ 145 ካሬ ይዘን መጥተናል። ያ ማለት ባለአንድ መኝታ 90 ካሬ፣ ግን 90 ካሬ ብቻ ሆኖ ባለአንድ መኝታ ብቻ አለ። ሁለት ባድሩ እና እስቶር እንዲኖራቸው ሁሉም ቤቶቻችን ስቶር እንዲኖራቸው አድርገን ነው የሰራ ነው ማለት ነው። ዘጠና ባለ አንድ መኝታ መቶ አምስት ና መቶ አስር ባለ ሁለት መኝታ እንዲሁም መቶ አርባ ና መቶ አርባ አምስት ደግሞ ባለ ሶስት መኝታ ቤት አማራጮችን ይዘንላቸው መተናል ማለት ስለዚህ ባለ አንድም ባለ ሁለትም ባለ ሶስትም አማራጮች ይዘን መተናል ማለት ነው። ወደ ዋጋቸው መሄድ ከቻለን በጣም አሪፍ ዋጋም በተመለከተ ቦሌ ላይ ቦሌ ላይ በካሬ ስልሳ አምስት ሺህ ይዞ የመጣ ብቸኛው ካምፓኒ ሁዳ ኢንጂነሪንግ ብቻ ነው። ያ ማለት 60 ፐርሰንት ለሚከፍሉ ደንበኞቻችን የ40 ፐርሰንት ቅናሽ ይዘንላቸው መጥተናል ማለት ነው። ለምሳሌ ልንገርሽ ዋጋቸውን ብዙ ሰው የሚጠብቀው ዋጋ ነው ብዬ አስባለሁ። ባለ አንድ መኝታ ዘጠና ካሬው በካሬ 65 910 ቢከፍል አጠቃላይ ክፍያው ምንም አይነት የዋጋ ጭማሪ ሳይጨምር ቫትን ጨምሮ 5 ሚሊዮን 900 ሺህ ብር ነው። ባለሁለት መኝታ ደግሞ 105ና 110 ካሬ የሚባሉ አሉ እነሱ 6.9 እና 7.2 ሚሊዮን አጠቃላይ ክፍያቸው ሲሆን ባለ ባለሶስት መኝታ ቤት ደግሞ 140ና 145 ካሬዎች ናቸው እነሱም 92 ሚሊዮን እና 95 ሚሊዮን ጠቅላላ ክፍያ ከፍለው የቤት ባለቤት መሆን ይችላሉ ቫትን ጨምሮ ማለት ነው ይሄ ለየት ያደርገናል ማለት ነው። ከኛ ሪል ስቴት ዲያስፖሮች ናቸው አብዛኞቹ እየገዙ ያሉትና ከኛ እንዲገዙ ያደረጋቸው ነገር ምንድን ነው? ሪዲዛይን ማድረጋቸው ነው። ለምሳሌ እህት ኩባንያችን ሂብ አርክቴክት አለ ብዬሽ ያለው ስለዚህ ማንኛውንም ዲዛይን ሪዲዛይን እንዲደረግ ተደርገው ነው የተሰራው። ስለዚህ ከዚህ በላይ ለምሳሌ ተለቅ ያለ ካሪ ይፈልጋለው ለሚል ደንበኛ መቶ አርባ አምስት እና መቶ አርባው ጎን ለጎን አርገን የሰራ ነው። ስለዚህ ትልቅ ካሪ ይፈልጋለው ለሚል መሀለኛውን ካነሳ ትልቅ ካሪ ይወጣልናል ማለት ነው። አይኔ ደግሞ ጎን ለጎን ባልወት መኝቶችን ሁለት ፈልጋለሁ ለሚል ደንበኛ ምን አርገን የሰራነው ዲዛይን ላይ መቶ አምስት እና መቶ አስሩ አንድ ላይ መቀላቀል እንዲችሉ ጎን ለጎን አድርገን የሰራ ነው። ማንሳት ይቻላል። ዲዛይን አልፈልግም እኔ የራሴ ዲዛይን አለኝ በዚህ ዲዛይን ስሩ ልኝ እንደሚለመኛ በነፃ ሂብ አርክቴክት የሚባል እህት ኩባንያችን ዲዛይን አድርጎ መውሰድ ይችላሉ ማለት ነው። በዚህ መልኩ ነው ያዘጋጀንላቸው። በጣም ጥሩ ከሁዳ ኢንጂነሪንግ እነዚህም ቤቶች ቢገዙ ደንበኞቻችን በዚህ በዚህ በዚህ መንገድ ተጠቃሚ መሆን ይችላሉ ብለመታስባቸውን ነጥቦች አንሳለን። በጣም አሪፍ ነው። ለምሳሌ ከቦሌ ኢንተርናሽናል ኤርፖርት የሁለት ኪሎ ሜትሮች ርቀት ነው ያለው፣ አንደኛው ነገር እሱ ነው። ሌላኛው ወደፊት ኢትዮጵያ የአፍሪካ ዋንጫና የዓለም ዋንጫ ትበላበታለች ብለን ተስፋ የምናደርገው አዲሱ አዲስ አበባ ስታዲየም አለ። ከአዲሱ አዲስ አበባ ስታዲየም ከፊት ለፊት ነው የሚገኘው ሳይታችን። ሌላኛው ዊንዶስ ኦፍ አፍሪካ የሚባል ፕሮጀክት አለ። ይህ ፕሮጀክት ከኤርፖርት ጀምሮ እስከ ኢምፔሪያል ሆቴል ድረስ የሚደርስ ነው። ሰባ ሄክታር ላይ ነው እየተገነባ ያለው። በሰባ ሄክታር በ30 ቢሊዮን ብር በጀት ነው እየተገነባ ያለው። የሶስት ዓመት ፕሮጀክት ነው። ያ ፕሮጀክት ሲያልቅ፣ አንደኛው የእኛን ሳይት እንዲወደድ ከሚያደርጉ ፕሮጀክቶች አንደኛው ነው። ሌላኛው አራተኛው ደግሞ ወደ ላይ ደግሞ ቤተ መንግስት አለ። ሶ ያ ቤተ መንግስትም ሲያልቅ፣ እንደዚሁ የቦሌ ድምቀት ከሚሆኑ አንዱ ፕሮጀክቶች መካከል አንደኛው የእኛ የሁዳ ኢንጂነሪንግ ፕሮጀክት ነው ማለት ነው። በጣም ጥሩ። ቀደም ብለህ እንግዲህ ዲዛይን እንደምታደርጉ ነገርህ ነበር። እስቲ በምን አይነት ሁኔታ ነው? አብራራለን አሁን ይህን ስነግርሽ ፕራክቲካሊ የሆነ አንድ ክላይንት ልንገርሽ። ይህ ክላይንታችን ያረር ሰው ነው። ሰፊ ካሬ ይፈልጋለ ሆነ ያለ መቀ ሁለት ቤት ቀላቅሎልኝ ሰፊ ካሬ ይፈልጋለ። እኔ መኖር የምፈልግበት ቤት እንደዚህ እንደዚህ አይነት ቤት ነው፣ እንደዚህ የምትሰጡኝ ከሆነ ነው ከእናንተ የምገዛው አለ። ምንም ችግር የለውም የእኛ እህት ኩባንያ ሂብ አርክቴክት የሚባል አለ፣ ዲዛይኑ እንሰጣለን፣ ግን አንተ አእምሮ ውስጥ ያሉ ሀሳቦችን እንድታወርድልን እንፈልጋለን አለው። እሱ የራሱን ዲዛይን ሰጠ። ከዛ የራሱን ዲዛይን ሲሰጠ የዛን ዲዛይን ኮንሴፕት ወሰድልና በእኛ ዲዛይን ሰራንለት ማለት ነው። ያ ማለት ምን ማለት ነው? አንዳንድ ደንበኞች የእኛን ዲዛይን ብቻ ሊያወዱት ይችላሉ። ገባሽ? የራሳቸው ፍላጎት አላቸው። ቤት ብዙ ጊዜ አንዴ ወይ ሁለቴ ወይ ሶስቴ ነው የሚገዛው፣ ሜቢ ኢንቨስተሮች ካልሆኑ በስተቀር ማለት ነው። ስለዚህ ይሄን ቤት ላይ ደስተኛ ሆነው እንዲኖሩ እንፈልጋለን። እኛ የአንድ ጊዜ ደንበኞቻችን ብቻ እንዲሆኑ በፍጹም አንፈልግም። አሁን ለምሳሌ ቡልቡላ ላይ የገዙ ደንበኞቻችን ናቸው ለወዳጅ ለዘመዶቻቸው ነግረው ቦሌ ኢምፔሪያል ላይ የገዙን ያሉ ደንበኞች ማለት ነው። አሁን ደግሞ ቀጣይ ደግሞ ይዘን መጣቸው ፕሮጀክቶች አሉ። የእኛ ህግ አንደኛው ስንጨርስ ሌላኛውን እንቀጥላለን በሚል መልኩ ማለት ነው። ስለዚህ እነዚህ ደንበኞቻችን ከወደዱት ያን ቤት ለወዳጅ ለዘመዶቻቸው እህት ወንድሞቻቸው ቤተሰብ አድርገን ለመሄድ ነው እየሰራን ያለ ነው። ስለዚህ እነሱን ደስተኛ አድርገን ወደ ሌሎች የምንሄድበት ነው። ስለዚህ በእርግጠኝነት ምን ነገር ከዚህ አድርገናል። አሁንም ለሚመጡ ደንበኞች ኪብ አርክቴክት በነጻ ሪዲዛይን እንደምናደርግላቸው ልገልጽልሽ እወዳለሁ ማለት ነው፣ እንደ ሁዳ ኢንጂነሪንግ ማለት ነው። በጣም ደስ ይላል። አከፋፈላችሁስ ምን ያህል ምቹ ነው ለገዥ? መልካም እንደነገርኩሽ፣ አከፋፈል በተመለከተ ሁለት አይነት አከፋፈል ነው ያለን። የመጀመሪያው አከፋፈል አሁን እጃቸው ላይ ብር ያሉ ሰዎች እንደምታይ ከሆነ ዶላሩ ቀን በቀን እየጨመረ ነው ያለው፣ ግን ከዚህ ገንዘብ 60 ፐርሰንት ለሚከፍሉ ደንበኞች የ40 ፐርሰንት ቅናሽ ይዘንላችሁ መጥተናል። ይህኛው ኦፕሽን ኦፕሽን ሁለተኛው አማራጫቸው ደግሞ 15 ፐርሰንት ከፍለው የቀ የቀሩን 85 ፐርሰንት ደግሞ በሁለት ዓመት አከፋፈል ከፍለው ማጠናቀቅ እንዲችሉ አርንጃ አድርገንላቸዋል ማለት ነው። በጣም ጥሩ ጥሩ ጥሩ ነጥቦችን አንስተሃል። ሰርቶ የማስረከበት ሂደት ላይ ብዙውን ጊዜ በተለያዩ ሬስቴቶች ላይ ቅሬታ የሚቀርቡ ሀሳቦች አሉ። በተገቢው መንገድ ያለማስረከብ፣ ሰው በሚፈልግበት ጊዜ ያለመስጠት፣ በቃላቸው ያለመገኘት ነገር አለ እና እንግዲህ ሁዳስ ምን ይመስላል? አሪፍ ጥያቄ እንዲሁም የብዙ ደንበኞቻችንን ሕመም እንፈታበታለን ብለን የተነሳንበት ነገር አለ። እዚህ ያዘጋጇቸው ዶክመንቶች አሉ። ለምሳሌ ሁዳ ኢንጂነሪንግ ለየት የሚያደርገው መሰለሽ፣ ለምሳሌ ክላይንት ሲመጣ ምን ያደርጋቸው ነገሮች አሉ በአዲሱ ውስጥ ፊት ለፊት እየገነባ ነው ያለው። ካርታ በሁዳ ኢንጂነሪንግ እየተዘጋጀ ነው። ብዙዎቹ ሌሎች የሚቸገሩበት አንድ ቤት ከገዙ በኋላ ሊዝ ክፈሉ የሚባል ጣጣ ይመጣል። እኛ ግን ሙሉ ሊዝ ከፍለናል፣ ዶክመንቱን ላሴች ይችላለሁ። ሌላኛው ደግሞ የግንባታ ፍቃድ ይዘን ነው እየሰራ ያለ ነው። ስለዚህ ካርታው በሁዳ ኢንጂነሪንግ ነው፣ ሊዝ ሙሉ ለሙሉ ጨርሰንበታል። ሌላኛው ደግሞ የግንባታ ፍቃድ ይዘን ይመጣ። ስለዚህ ማንኛውም ክላይንት ወደ ኛ ሲመጣ እነዚህን ዶክመንቶች አብረን አታች የምናደርግላቸው ነገሮች ናቸው ማለት ነው። ቅድም ላንሳልሽ ሞክሬያለሁ፣ የምንጠቀማቸው ቴክኖሎጂዎች አሉ ብዬሽ ነበረ። ቴክኖሎጂው ፖስቴንሽን ይባላል። ብዙ ጊዜ ዱባይ እና አሜሪካ ላይ በፍ ጥናት ቤቶች እየተገነቡ ይገኛሉ። ሰው ከዱባይ የወሰድናቸው ኮንሴፕቶች አሉ። እነዚህ ኮንሴፕቶች ምንድን ናቸው? ጥራትና ፍጥነትን በተመለከተ እና ኳሊቲን በተመለከተ አይተሽ ከሆነ የመሬት መንቀጥቀጡ ትንሽ ወጣ እያለ መጥቷል። ስለዚህ እንዲሁም ምን አድርገን ነበረ፣ ትንሽ የዘገኘንበት ምክንያት ነበር። የዘገኘንበት ምክንያት ምንድነው? ሪዲዛይን እያደረግን ነበረ። እንዴት ነው ይሄ ነገር የመሬት መንቀጥቀጡ መቋቋም ይችላሉ ያለ ብለን ድጋሚ ሪዲዛይን አድርገን እየሰራ ነው። ፖስቴንሽን በሚባል ቴክኖሎጂ በፍጥነት እየገነባ እንገኛለን ማለት ነው። እንደ ተሞክሮ ደግሞ ከዚህ በፊት የቦሌ ቡልቡላ ሳይት ብነግርሽ ልንገነባ ያሰብነው በሁለት ዓመት ከሶስት ወር ቅር ነበረ ሁለት ቢልዲንጎችን ማለት ነው። እኛ ግን በአንድ ዓመት ከሰባት ወር ኦልሬዲ በመጨረስ ላይ የምንገኘው ማለት ነው። ለደንበኞች በማሳለፍ ላይ ነው የምንገኘው፣ ከጊዜው ቀድመን የሰራ ነው። ስለዚህ የምንቸገርበት እኛም የተቸገርንበት ነገር ደንበኞች አለመክፈል ነው። እኛ የተቸገርንበት ያለ ነገር ነው እንጂ ዴሊቨር ላይ ግንባታኛ መስራታችን አንድ ነገር አድርጎልናል ማለት ነው። ክላይንት ግን ለምሳሌ ከሁዳ በጣም የምወድለትና እኛ ጋር የሚግዙ ሌላ ቦታ የሚግዙ ስ እንደ ሽያጭ አማካሪ ሪኮመንድ ላደርጋቸው ፈልጋቸው፣ ግን አራት ነገሮች አሉ። የመጀመሪያው ማየት ያለባቸው ነገር የፕሮጀክቱ ስፋት ነው። ፕሮጀክት ሰፊ ነው ወይ? ለመዘግየት አንደኛው የፕሮጀክት ስፋትና ማነስ ማተር ስለሚያደርግ ማለት ነው። እኛ ጋር የፕሮጀክት ስፋት የለውም። ያለን ነገር ምንድነው አንድ ሲንግል አፓርትመንት ነው የምንገነባው። ከዛ እሱን ስንጨርስ ነው ወደ ቀጣዩ የምንሄደው። ሁለተኛው ደግሞ አውት ሶርስ ይደረጋል ወይስ ራሳቸው ናቸው የሚገነቡት የሚለው ነገር ማየት አለባቸው። እኛ አውት ሶርስ አናደርግም፣ ራሳችን በራሳችን ነው የምንገነባው። በሶስተኛነት ደግሞ ሌላው የሚያስቸግረው ነገር ምንድን ነው? ፋውንዴሽን ያስቸግራል። ሶ ፋውንዴሽን ተሰርተዋል ያልተሰራው የሚለውን ነገር ማየት መቻል አለባቸው። እኛ ሁዳ እንደ ሁዳ ኢንጂነሪንግ ፋውንዴሽን ጨርሰናል። በአራተኛነት በጣም የሚያስቸግረው ነገር ደግሞ ፊኒሽንግ ነው። ሶ ፊኒሽንግ ደግሞ አንስራ የምናስረክበው በሴሚ ፊኒሽንግ ስለሆነ ማለት ነው። ፍጥነቱ ላይ ድን የሚያደርጉን ነገሮች እነዚህ አራት ነገሮችን በአግባቡ ስላሟላን በጊዜው አይደለም ቀድመን ነው የምናስረክበው። የሁለት ዓመት ፕሮጀክት ተብሎ እኛ ግን በሁለት ዓመት አይደለም እንደኛ ቅር ከሆነ በአንድ ዓመት ከሁለት ወር እስከ አንድ ዓመት ከስድስት ወር ውስጥ ቀድመን አስረክበን ሰርፕራይዝ ልናደርጋቸው እንፈልጋለን። ግን እንደ ሰርፕራይዝ ሆነ እናትገቅርለን ማለት ነው። በመጨረሻም ደግሞ እ ከሌሎች ለየት በሚያደርገን መልኩ ምንድን ነው፣ ዲዛይናችሁን ይዛችሁ ኑ። ይዛችሁ የመጣችሁትን ዲዛይን አብረን ገንብተን የቤት ባለቤት ሁኑ ልላችሁ እወዳለሁ ማለት ነው። ስለዚህ መጀመሪያ መጥተው ሳይታችን የሚት አይተው ዲዛይን ያዩና ከዛ በኋላ የራሳቸውን ደግሞ ዲዛይን ይዘ የምጡ በእኛ በእህት ኩባንያችን በሂባ አርክቴክት ደግሞ የጠየቁንን ዲዛይን ሰተን የሚወዱትንና የፈለጉትን አይነት ቤት ደግሞ እናስረክባቸዋለን ማለት ነው። ና አብረን ገንባ ልንወዳለው ማለት ነው። ሌላው የቀረውን ደግሞ ሳይት ሂዳችሁ ሁሉ ነገር ማየት የምትችሉ ይሆናል ማለት ነው። ስለዚህ ወደ ሳይት መሄድ እንችላለን ማለት ነው። እሺ። በጣም አድርጌ አመሰግናለሁ። ሰላም እንደምናለሽ። እሺ፣ ሰላም እንኳን በደህና ወደ ቡልቡላ ሳይታችን መጣሽ። በጣም አድርጌ አመሰግናለሁ። እሺ፣ ሀያት ጀማል እባላለሁ፣ የሁዳ ኢንጂነሪንግ ሴልስ ኮንሰልታንት ነኝ። አሁን ደግሞ ወደ ውስጥ ገብተን ባለሶስት መኝታ ክፍሎችን አስጎበኝቻለሁ ማለት ነው። በጣም ደስ ይለኛል። ይሄ እንግዲህ እንደ ሾሩም ያዘጋጀ ነው። ባለ ሶስት መኝታ ክፍል ነው ማለት ነው። ሁለት መኝታ ክፍል ያለው አንድ ማስተር ቤድሩም ያለውና አንድ ሳሎን ያለው አንድ ኪችን ከባዝሩም ጋር ያለው ማለት ነው። እሺ እንግዲህ ስለ ክፍሎቹ ይሄንን ካልሽ እንደ አንድ በአንድ እያንዳንዱ ማየት ከቻለ ይቻላል። እንግዲህ እንደገባን የምናገኘው ኪችናችን ነው ማለት ነው። ኪችኑ ይሄን ይመስላል። ሲገባ የምታገኙት ኪችኑ ነው። አንድ ነገር እንኳን ይዘሽ ብትገቢ ድሮፕ አድርገሽ መውጣት ትችያለሽ። ቀጥታ እንደገባሽ የምታገኙት ኪችን ነው ማለት ነው። ይሄን ይመስላል ማቴሪያሉን ማየት ትችላለች። እዚህ ጋር በምን አይነት ማቴሪያል እንደጨረስ ነው የምናስመጣቸው እቃዎች ከውጭ ብራንድ የሆኑ እቃዎችን ነው ማለት ነው። ስታንዳርዳቸውን የጠበቁ ኳሊቲ ማቴሪያል ነው የምናስመጣው ማለት ነው። ቀጣይ ደግሞ ማሳየሽ አንደኛው መኝታ ክፍል ነው። አንደኛው መኝታ ክፍል ይህንን ይመስላል። ከበር አንስቶ የምንጠቀማቸውን ማቴሪያሎች ማየት ትችያለሽ። ይህንን ይመስላል ማለት ነው። ቀጣይ እንግዲህ ማሳየሽ እዚች ጋ ኮመን ባዝሩም አለ። ከዛ ፊት ለፊት የምታገኘው ለፕራይቬሲ ተብሎ እዚ ጋ የእጅ መታጠቢያ አለ ማለት ነው። ከዛ ቀጥሎ ያለው ኮመን ባዝሩም ነው። ዘመናዊና ጥራቱን የጠበቀ ማቴሪያል ነው እንደምታየው የጠበቀ እየጠበቀ ለአይንም ማራኪ ማቴሪያሎችም ደግሞ በጣም ጥራታቸውን የጠበቁ ማቴሪያሎች ናቸው። እንደምታያቸው ውበትም አላቸው። ከዛ ቀጥሎ ማሳይች ደግሞ ማስተር ቤድሩሙ ነው ማለት ነው። ማስተር ቤድሩሙ ሲገባ እዚጋ ባዝሩሙ ነው የምናገኘው። ስፋቱን እንግዲህ እንደተመለከት ነው ሰፋ ያለ መኝታ ክፍል እናገኛለን ማለት ነው፣ እዚህ ጋር። ከዛ እዚህ ጋር ባልከኒ እናገኛለን ማለት ነው። ባልከኒያችን ከሳሎኑ ጋር አንድ ላይ ይጋራል፣ ሳሎኑን ማግኘት ክፍላች። በዚህም በዛም በኩል ደግሞ አማራጭ አለ በሁለት መንገድ ማለት ነው። ባልከኒ እንደተመለከችው በጣም ሰፊ ነው። ለተለያየ ነገር መጠቀም ትችላለች፣ እንደ መናፈሻ ወተሻይ ቡና ለማለትም ሰፋ ያለ ነው። ቪው አሪፍ ነው። ከዛ ባልካኒው ላይ ተጨማሪ ያለው ነገር ደሞ ምንድነው? የውሃ ማፋሰሻ አለ። እዚህ ጋር ኤሌክትሪክ መሰኪያ አለ። ዝናብ ምንም ቢመጣ ማለት ነው፣ ዝናብም ቢመጣ አሁን ዋሺንግ ማሽን ሌላ ቦታ ከምታስቀምጪ እዚህ ጋር ተቀምጦ እዚህ ጋር ውሃ አለ፣ ይለቀቃል። እዚህ ጋር ሶኬት አለ፣ እዚህ ጋር ደሞ ቱቦ አለ። እቺኛው ቱቦ ማለት ነው ለማፋሰሻ። እዚህ ጋር ማስቀመጥ ትችያለሽ፣ ዋሺንግ ማሽን ማለት ነው። ቪው አሪፍ ነው፣ በጣም ደስ ይላል። እዚህ ጋር ነፋሻማ አየር ታገኛለሽ በጣም ደስ የሚል ጫጫታ የሌለበት ቦታ ነው። ያለ ነው እንዳልኩሽ። እንግዲህ እዚህ ጋር ሳሎን፣ በዚህ በኩልም መግባት ይቻላል። እዚህ በኩል ገብተን እናሳይሽ። እንግዲህ ሳሎን ይሄን ይመስላል። በጣም ሰፊ ሰፋ ያለ በጣም ደስ የሚል ብርሃን አለው። በቂ አየር ያገኛል። በምስራቅም በምዕራብ በኩል በቂ አየር ነው የሚያገኘው። በዛም በኩል በዚህም ነው በኩል አየርና ብርሃን ያገኛል ማለት ነው። እቃዎቹንም እያየሻቸውን። አምፖሎቹን ማብራቶቹን ከውጭ ነው የምናስመጣቸው። እንግዲህ ጉብኝታችን በጣም ጥሩ ነበረ። በደንብ አድርገሽ ነበር ያብራራሽልን ስለ እያንዳንዱ ክፍልም በቂ መረጃ ሰተሽናል። በቀጣይነት ወዴት ነው የምንሄደው? በቀጣይ እንግዲህ አሁን የቡልቡላው ሳይታችንን በዚህ መልኩ አጠናቀን ለደንበኞቻችን እያስረከብ እንገኛለን። ቀጣይ ቦሌ ኢምፔሪያል ቅድም እንደነገረች ፕሮጀክት ማኔጀራችን ኢንጂነር አሰፋ ቀጣዩን ፕሮጀክታችንን ያሳይሻል ማለት ነው በጣም ጥሩ እሺ በጣም አድርጌ አመሰግናለሁ እሺ እኔም አመሰግናለሁ ሰላም እንደምን አለሽ? ሰላም እንዴት ነሽ? እግዚአብሔር ይመስገን በጣም ደህና ነኝ። የትኛው ሳይት ላይ ነው ያለ ነው እና ደግሞ ሂደቱስ ምን ይመስላል? እንግዲህ አሁን የመጣችሁት ቦሌ 24 ሳይት ላይ ነው የመጣችሁት ኢምፔሪያል። ሂደታችን እንግዲህ አሁን እንደምታዩ ከጀመርን ለ4 ወር 6 እና 7 ቀን ነው የቀረው። እንግዲህ ሁለቱም ቤዝመንት ሞልተን ጨርሰን ወደ 6ኛው ወለል ላይ ዝግጅት ላይ ደርሰናል። ሂደቱ እንግዲህ አሁን እስኬጁላችንን ባጠፈ መልኩ ነው እያንቀሳቀስ ነው ያለ ነው። በዚህም መሰረት 24 ሰዓት እየሰራን ነው። 7 24 የሚለውን መርሃ ግብር በተጨባጭ ውጤታማ በሆነ መልኩ ሰርተን እያሳየን ያለንበት ሁኔታና እንደምታዩም ስራችንን በጥራትና በተደራጀ መልኩ አዳዲስ ቴክኖሎጂዎችን አዳዲስ ማቴሪያሎችን እያስገባን ምንም አይነት እረፍት ወይም ደግሞ ምንም አይነት ስራ የማቆም ስሜት ሳይኖር ስራችን እየመራ እንገኛለን። እንግዲህ እናንተም እንደምታዩት ነው። በጣም ጥሩ። ምን አይነት አዳዲስ ቴክኖሎጂዎችን ነው ይዛችሁ የመጣችሁት? ብዙም ግነት ባይኖርበትም ምናልባት በሪልስቴት ታሪክ ግን ከስራ ጥራትም አንጻር ከጊዜ አቆጣጠርም አንጻር እንግዲህ ዛሬ ላይ ሪልስቴቶቻችን ያሉበት ሁኔታዎች ይታወቃል። ነገር ግን እኛ ግን ከዛ አውድ ወጣ ብለን ፖስቴንሽን ቴክኖሎጂ የሚባለውን ወይም ደግሞ አንድ ስላፕ ሲሞላ በ21 ቀን ወይም በወር አንዴ ብቻ እንዲሞላ የሚያደርገው የነበረውን ሲስተም አሁን ግን በሰባት ቀን ውስጥ እየሞላን እያፈረስን ስላባችን በየሰባት ቀን ካስት የምናደርግበት በወር ሶስት አራት ስላብ የምንሞላበትን ሂደት የፈጠረብን አዲስ ቴክኖሎጂ ነው ይዘን እየተንቀሳቀስን ያለነው ይህም እንግዲህ በተግባሩ በምታዩት ከዛሬ ሶስት ወር ከአርባ አራት ቀን በፊት ታች መሬት ነበርን። ዛሬ ደግሞ ለአራት ወር ጥቂት ቀናቶች ሲቀሩን ስድስተኛ ወለልን ለመሙላት በዝግጅት ላይ እንገኛለን ማለት ነው። በጣም ደስ ይላል። ምን አይነት ማቴሪያሎችን ነው የምትጠቀሙት? ጥራቱስ ምን ይመስላል? እንግዲህ የምንጠቀመው ማቴሪያል እንደምታዩት ነው። አሁን እዚ ፊት ለፊት የምታዩት ኤች ኤፍ ኤም ይባላል። በእንጨት ስንጠቀም ነበር ወይም በፊ ስራ ሂደታችን ውስጥ በእንጨት የምንጠቀም የነበረውን ነገር በብዙ መልኩ ያቀለለውና ስራው እንዲፈጥን ያደረገ ኳሊቲም ጠብቀን እንድንሰራ ጥራትም ጠብቀን እንድንሰራ ጊዜያችንን በአገ እንድንጠቀም የሚያደርገንን አዲስ ማቴሪያል አስገብተን ነው። በእርግጥ ብዙ ኮንስትራክሽኖች ላይ የተለመደ ነው፣ ብዙ ኮንስትራክሽኖች ላይ ይሰራል። እኛ ግን እስካሁን ባለው ሂደት ውስጥ ብንጠቀመውም እየሰራንበት ቢሆንም አሁን ስራችን እንድናሳልጥ ግን አብዛኛውን ጊዜ ብዙ ነገሮቻችን የቀነሰልን ጫናዎቻችን የቀነሰን ስራዎቻችን ያሳለጠልን ይህን ማቴሪያል በማስገባታችንና እንደምታዩ ይህንን ማቴሪያል ለሶስት ፍሎሮች አስገብተን ሶስት ፍሎሮች እየሞላን በላይ በላይ ላይ እየቀጠልን እየሄድንበት ያለበት ሁኔታ አለና አንደኛው ይሄ ነው። ሁለተኛው ቅድም ያልኩሽ ፖስቴንሽን ነው። ዋናውና ግን መሰረታዊ ነገር ምነው ጥራቱ ምን ይመስላል የሚለው ጥራቱን እንግዲህ እንደምታዩ ነው። ዕቃ ከማስገባት ባሻገር ምናልባት ብረቶቻችንን አብዛኛውን ስቶክ ወደ ቤዝመንት ያስገባንበት ሁኔታ አላለ በዚህ መልኩ ያስቀመጥንበትና መቶ ፐርሰንት ማቴሪያላችንን ዴሊቨር አድርገን ሳይታችን ላይ በዚህ ጊዜ ላይ ያስቀመጥንበት ሁኔታ ቢኖርም እያንዳንዱ ማቴሪያል በቴስት ሪዛልት ውጤታቸውን አይተን ተቀብለን ጥራታቸውን አረጋግጠን ወደ ስራ የገባንበት ቢሆንም እያንዳንዱን ኮንክሪት ደግሞ ስላቡን በምንሞላበት ሳ ኮሎኖች ቨርቲካል ወይም ሆሪዘንታል ሜምበር የምንለውን ካስ ካሰብ የምናደርግበት ሰዓት ኮንክሪት ቴስት እየወሰድን ኮንክሪት ኳሊቲውን እየጠበቅን የሄድንበት ሂደት አለ። ከዚም በተጨማሪ ግን የምንጠቀመው ፎርም ወርክ ነው። አዳዲስ ቴክኖሎጂ ካልናቸው መካከል አንዱ ፕላስቲክ ፎርም ወርክ ነው የምንጠቀመው። ፕላስቲክ ፎርም ወርክ ማለት በፊት የምንጠቀመው በእንጨት የተሰሩ ፎርም ወርክ ውጤቶች፣ ምርቶች ሲሆኑ አሁን ግን ፕላስቲክ ነው። ያ ደግሞ አንዱ ምንድነው ንጹህ ሰርፌስ ወይም ደግሞ ስሙዝ ሰርፌስ፣ እንደምታየ ስትራክቸራችንን ሲሊንጉን ውልውል ያለ ነው የሚመስለው። እንግዲህ እንደምታየ ራሱ ተናግሮ ይመሰክራል። እኛ ተናግረ ሰው ራሱ ይመሰክራል ብዬ አስባለሁ። ሶ ያንን ፒቪሲ ፎርም ወርክ በመጠቀማችን ስራችን እንደዚህ በጥራት ወይም ጽድት ብሎ እንደምታዩ የተወለወለ እስኪመስል ድረስ እንዲታይ ያደረገልን አዲስ የፎርሞክ ቴክኖሎጂ ነው እየተጠቀመ ያለ ነው። ይሄ ብዙም እስቴት ካምፓኒዎች እየጠቀሙ ሳለ እኛ ግን ኦልሞስት ተጠቅመነው ውጤቱን በምታዩት መልኩ እያሳየን እንገኛለን። አንዱ ኳሊቲያችን ከዛ ነው። በጣም ጥሩ የመንገድ አማራጮችን ማንሳት ከቻለን ዋው፣ እኔ ምናልባት እንግዲህ እንደ ፕሮጀክት ኃላፊ ስለ መንገድ አማራጮች የምናገርበት መንገድ ሎኬሽኑ እጅግ በጣም ምርጥና ጥሩ የሚባል ነው። እንግዲህ አሁን ከቆምንበት አቅጣጫ በስተቀኝ በኩል የአገራችን የአይናችን ብሌን የሆነው የጀርባ አጥንታችን የሆነው የኢኮኖሚያችን የሆነው ኢትዮጵያ የአየር መንገድ የሚገኝበት ከ1 ኪሎ ሜትር ርቀት ላይ ነው የሚገኘው አንደኛው። ሁለተኛው ደግሞ በቅርቡ የሚመረቀው የመጀመሪያው አዲስ አበባ ስታዲየም በዚህ በ20 እና 30 ሜትር ርቀት ውስጥ ይገኛል። በስተግራ በኩል ደግሞ እንደምታዩት መገናኛ መንገድ የሚገኝበት ነው። በስተጀርባችን ደግሞ ጎላ ጉሎ ወይም ደግሞ በቀድሞ ስሙ 22 የሚባለው አካባቢ በቅርበት እናገኛለን። በየአንዳንድ ኪሎ ሜትር ውስጥ እነዚህን ስፍራዎች እናገኛለን። ሎኬሽኑ እንደ ሙያተኛ እንደ አንድ ሪልእስቴት ካምፓኒ እንደሚሰራ ሙያተኛ በጣም ወሳኝና ምርጥና ቆንጆ ቦታ ላይ የሚገኝ ሳይት ነው ብዬ ነው የማስበው። በተለያየ መንገድ የተለያዩ ሪል ስቴቶች ላይ ከፍሎር ቁመት ጋር በተያያዘ ኮለን አንዳንድ ጊዜ መሀል ቤት ላይ ይቆማል፣ እንደዚህ አይነት ችግሮች ይስተዋላል። እናንተ ጋር ይሄንን ችግር መቅረፍ ላይ እንዴት ናቸው? በጣም ጥሩ ጥያቄ፣ በእውነት የምፈልገው ጥያቄ ጥሽ። እኛ ጋር መሀል ላይ የሚቀመጥ ኮለን የለም። ይሄ ደግሞ የሆነው ምንድን ነው፣ ሁዳ ሪል እስቴት እንደ ሌሎች ሪል እስቴት ቢዝነሱን ፈልጎ ወይም ገቢያውን ፈልጎ የገባ ተቋም ሳይሆን ወይም የተመሰረተ ተቋም ሳይሆን በዘርፉ ረጅም አመት በቆየ ትልቅ ልምድ ያለው ስትራክቸር ኢንጂነር በሆኑ በአቶ መሪያ ሲን የተቋቋመ እያንዳንዱ ስራ በየጊዜው በየወቅቱ የሚገመገም በደረስንበት ስራ ደረጃ ላይ ሁላችንም መጥተን ተወያይተን እንደ ትልቅ ፕሮጀክት ውይይት አድርገን በጣም በሰፊ ጥናት በጣም በጥልቅ ውይይት ውጤታማ የሆነ ስራ እየተሰራ ያለበትና አሁን ካነሳሽው ሐሳብ አንፃር፣ ያው እንግዲህ ሙያተኛ ሲበዛ ሙያተኛ ሲነጋገር የሚገኙ ግኝቶች ይኖራሉ። ቅድም ያነሳሻቸው መሀል ላይ ኮሎኖች የሚገኙ ህቁመት ጋር ተያይዞ ይመጡ ልዩነቶች እነዚህ እነዚህ ነገሮች ታሳቢ ያደረገ የከስተመርን ምቾት በጠበቀ መልኩ መሀል ግድግዳ ላይ ሳይሆን ራሱ ኮሎኑ ግድግዳ ላይ ገቢ ሆኖ የሚያልቅበት ሙሉ ስፔሱን ከስተመሩ ሊጠቀም የሚችልበት በእያንዳንዱ ቦታ ላይ የናቹራል ሰዎች ናቹራል ላይቲንግ እንዳለ ሁሉ ነገር በምቾት በተደራጀ መልኩ በማይጎረበት በሚስብ መልኩ ምናልባት በቅርቡ ከግንባታ ጋር ተያይዞ የምንጀምራቸው ስራዎች ይኖራሉ። ለሳምፕል የምንሰራው ፍሎር ይኖራል። ከዛ ጋር ተያይዞ በግልጽ የሚታዩ ነገሮችና በግልጽ ፍላጎታችን ወይም ደግሞ ስሜታችን የምንገልጽበት የስራችን ውጤት የምናሳይበት ሂደትም ስለሚፈጠር መልሱንም እዛ ጋር የምናሳይበት የምንሰጥበት ጊዜ ስለሚመጣ በዛ ሳ ስንገናኝ እናንተም ራሳች ተገኝታችሁ ቃልን በተግባር የምትመሰክሩበት ይሆናል ብዬ አስባለሁ። በጣም አመሰግናለሁ። እንደው ቀረብ ብለህ የምታስበው ሀሳብ ካለ እነዚህም ማካታት አለብኝ የሚፈለው ካለ ድል ልስጥ ቀረ ብዬ የምለው ሀሳብ ኑ ሁዳ ሪሴቱን ጎብኙ ነው ምለው። ቃልም በተግባር ደግሞ ከቃል በላይ ተግባሩ ይበልጣልና ተግባራችንን መታቸው ከነ ስራ ጥላታችን ጎብኙ ነው ምለው። በጣም እናመሰግናለን። ለነበረን ቆይታ ጥሩ ማብራሪያ ነበር የሰጠን እጅግ አድርገን እናመሰግናለን። እኔም ከልብ አመሰግናለሁ። ቴንኪው አመሰግናለሁ። ቢዝነስ ሚዲያ ተከታታዮቻችን በሁዳ ኢንጂነሪንግ የነበረን ቆይታ ይሄንን ይመስል ነበር። እንግዲህ በቆይታችን በ65000 ብር በካሬ ቤት እየተሸጠ እንደሆነ አስቀኝተናቸዋል። በተጨማሪም በሳይት መተን ያለውን ቆይታ ሂደቱን ፕሮግረሱን በደንብ አሳይተናቸዋል። ካለው ጥራት አንጻርም የሚጠቀሙት ማቴሪያል ምን አይነት እንደሆኑ በደንብ በባለሙያዎች ማብራሪያ ተሰጥቶበታል። እነዚህም ቤቶች ማግኘት የምትፈልጉ በተቀመጠው ስልክ ደውላችሁ ማግኘት ትችላላችሁ። ፕሮግራሙን በመምራት እስካሁን አብሬያችሁ ቆይታ ያደረኩት እኔ ሊና አብርሃም ነኝ። በካሜራ ማና ኦላለ በቀጣይ በተለያዩ ጠቃሚ መረጃዎች እስከንገናኝ፣ ለቻናላችን አዲስ የሆናችሁ ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳሰሱ ሰላም ቆዩ።